የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ ከተባበሩት መንግስታት የአፍሪካ ኢኮኖሚ ኮሚሽን ዋና ጸሐፊ ክላቨር ጋቴቴ ጋር ተወያዩ። በውይይታቸውም የሁለቱን ወገኖች ግንኙነት ይበልጥ ማጠናከር በሚያስችሉ ጉዳዮች ላይ መክረዋል። ኢትዮጵያና የፈረንሳይ የልማት ኤጀንሲ የ28.5 ሚሊዮን ዩሮ የድጋፍ ስምምነት ተፈራረሙ። ድጋፉ ሁለተኛውን ሀገር በቀል የኢኮኖሚ ትግበራን ጨምሮ ኢትዮጵያ እየተገበረቻቸው የሚገኙ ወሳኝ የኢኮኖሚ ሪፎርም ኢኒሽቲቮችን ለመደገፍ እንደሚውል ተገልጿል። የድጋፍ ስምምነቱ የሁለቱን ሀገራት የረዥም ዓመታት ትብብር እንደሚያጠናክር የተገለጸ ሲሆን በወሳኝ ወቅት የተደረገ ነውም ተብሏል። ኢትዮጵያና ፓኪስታን የፓርላማ ዲፕሎማሲ ግንኙነታቸውን ለማጠናከር ተስማሙ። በፓኪስታን የኢትዮጵያ አምባሳደር ዶክተር ጀማል በከር ከሀገሪቱ የሴኔት ሊቀመንበር ሴድ ዩሱፍ ራዛ ጊላኒ ጋር ተወያይተዋል። በውይይታቸውም ሁለቱ ወገኖች የሀገራቱን ዘርፈ ብዙ ግንኙነት ለማጠናከር መስማማታቸው ተገልጿል። በመንግሥት አገልግሎት አስተዳደር ሪፎርም ትግበራ ላይ የሚመክር የንቅናቄ መድረክ በባህር ዳር ከተማ ተካሄደ። መድረኩ ነጻና ገለልተኛ ሲቪል ሰርቪስ በመገንባት ቀልጣፋና ዘመናዊ አገልግሎትን ተደራሽ በማድረግ እርካታን ለማረጋገጥ እንደሚያግዝ ተገልጿል። በተጨማሪም መድረኩ በሪፎርሙና በአንድ ማዕከል አገልግሎት አተገባበር ዙሪያ በመምከር ቀጣይ አቅጣጫዎችን ያስቀምጣል ተብሎም ይጠበቃል።